ተመልሰን መተናል። ጣቢያው ተወዳጁ ብስራት ኤፍኤም አንድ መቶ አንድ ነጥብ አንድ በቅሎ ቤት ከሚገኘው ዘመናዊ ማሰራጫ ጣቢያዎቻችን የ2425 የእንግሊዝ ፕሪምየር ሊግ የማጠቃለያ ሳምንት ላይ እንገኛለን። ሀያውን ቡድኖች በአስር ስቴዲየሞች ተከፍለው ጨዋታቸውን ሊጀምሩ ጥቂት ደቂቃዎች ብቻ ይቀራቸዋል። ዋንጫ አሸናፊ ቡድንና ወራጁ ሶስት ቡድኖች ተለይተው አምስት ቡድኖች ለሶስት ቦታ አንድ ጨዋታ ርቀት ላይ የሚገኙበት የአውሮፓ ሻምፒዮንስ ሊግ የመግቢያ ጨዋታቸውንም ቲኬት ለመቁረጥ እየተንደረደሩ ይገኛሉ። ታዲያ 20425 እየተጠናቀቀ ነው። ግን ደግሞ አመቱን ሙሉ እናንተን ሲያስደስቷችሁ የነበሩት በብርዱም በሙቀቱም በብርሃኑም በጨለማውም በጣፍ ጨረቃ ተወዳጆቹ የእግር ኳስ ተንታኞች ኮሜንታተሮች አብረዋችሁ አመቱን ዘልቀዋል። 20425። እንደ ጉድ በሮ እነሆ በመጨረሻው ሳምንት ላይ ይገኛል። ዛሬ የአመቱን ትውስታቸውን ያውሩናላል፣ ገጠመኞቻቸውን ያውጉናል፣ የቀጣዩ አመት ተስፋቸውን ደግሞ ይገልጹልናል። ይህንኑ ተከትሎ በአሁኑ ሰዓት አብረዋችሁ ለመቆየት መስመር ላይ የሚገኙት ሻምፒዮኖች ናቸው፣ ጀግኖች ናቸው፣ ታታሪዎች ናቸው፣ አመቱን ሙሉ የለፉ የስራ ተምሳሌቶች ናቸው። አመስግኗቸው አራት ሶስት ሶስት ናቸው። በኮሜንተሪው እስራኤል ደርቤ፣ በትንታኔው ዘውዱ በሬሳ፣ እዮብ ዳዲ፣ ባንቻየሁ አበራ አብሯችሁ አመቱን ሙሉ በከፍታውም በዝቅታውም በብርዱም በሙቀቱም በብርሃኑም በጠፍ ጨረቃውም አብረዋችሁ ቆይተዋል። እጅግ አስቸጋሪውን ጊዜ የሞተውን ጨዋታ እያነሱ በእውቀት የዳበረ ልምዳቸውን በማር እየለወሱ ወደ እናንተ አጣፍጠው ሲያቀርቡላቸው የነበሩ ጀግኖች ናቸውና በድጋሚ አመስግኗቸው። አራት ሶስት ሶስት ናቸው። አንድ ሶስት ጨመርኩላችሁ። እንኳን ደህና መጣችሁ። አሜን አሜን። እንኳን ደህና መጣችሁ ልጆቼ። እንዴት ነበር አመቱ? እንዴት ነበር አመቱ? አመቱ በሴ እንግዲህ በጣም ደስ የሚል አመት ነበር። ከአመት አመት ጥሩ ልምድ ያገኘንበት ከዛ ባለፈም ደግሞ ዘንድሮ እግር ኳስ በብዙ መልኩ የተዝናናንበት አመት ነበር። ከዛ ባለፈም አንተም ስለምታዳምጠው አራት ሶስት ሶስት ኳስ ከማስተላለፍ በተጨማሪም ራሳችንም ዘና እያለን፣ አጋጣሚ ሆኖ ደግሞ ምን አይነት ግጥምጥሞች እንደሆነ ባናቀም አራት ሶስት ሶስት የሚያስተላልፈው የሚያስተላለፈው ጨዋታ ሁል ጊዜ ተአምር የማይጠፋው ሁልጊዜ ጊዜ ማለት ይቻላል ተአምር የማይጠፋው ነው የጥሎ ማለፍ ከሆነ ደግሞ ጭማሪ ሰዓት የማያጣው ነው። አራት ሶስት ሶስት ነው። በመደበኛው ሰዓት አልቆለን አያውቅም ፈጣሪ ይመስገን እና ፈጣሪ ብቻ። በጠቅላላ በጣም አሪፍ አመት ነበረ። ሁሉም ጥሩ ጥሩ የሚባሉ ጨዋታዎችንም ያስተላለፍንበት አመት ነበር። ስሩ እንዳለው ነው መስ አንድ ነገር አምና ዝም ብሎ እንደ ቀልድ የተጀመረው፣ ይመስል አራት ሰው ሶስት ካለ ድራማ አለ የሚል ሞቶ እንደ ቀልድ መጣ፣ አምና አፍሪካ ዋንጫ በምንሰራበት ጊዜ። ከዛ በኋላ ግን ያ ነገር አሁን አድማጮች ቴክስት ሲልኩ ራሱ በጣም ከመገረም፣ ዛሬ እንትንና አሁን ትልቅ ቡድን አነስ ያለ ቡድን ይጫወታሉ፣ ያው ትልቅ ቡድን ያሸንፋል ተብሎ ይጠበቃል። ግን ይሄ አራት ሶስት ሶስት ነው፣ አይታወቅም፣ ድራማ አለ ምክንያቱም የሚገርሙ ሬሞንታዳዎች ያልተጠበቁ ውጤቶች ታምራዊ ውጤቶች ምናምን የመሳሰሉት ነገሮችን ዘንድሮ አይተናልና፣ መጨረሻ ላይ እንደ ቀልድ የመጣው አራት ሶስት ሶስት ካለ ድራማ አለ እውነት ሆነ። አራት ሶስት ካለ ድራማ አለ የሚለው ሆኖ አረፍጨምርበታለ አዎ፣ በጣም የተለየ ውድ ድራመት ነው ያሳለፍ ነው። እኛ ከሊቨርፑል ሻምፒዮን ከመሆኑ ጀምሮ እስከ ወራጆቹ ድረስ የመጡት ሶስቱ ቡድኖች ሲመለሱ ተመልክተናል። ፓላስ እንኳን በአቅሙ የኤፍኤ ካፕ ሻምፒዮን እንኳን ሲሆን የተመለከትንበት የውድድር አመት ነበር። አንዳንድ አስገራሚ የሆኑ ቡድኖች ዘንድሮ የተመለከትንበት እንደ ቦርን ማውስ፣ ፉልሃም ራሱ ነው። ኖቲንግሃም ፎረስት ከተወሰኑ የውድድር አመታት በፊት በሳውዲ ሲያሰለጥኑ የነበሩት ኑኖ ስፕሪቶ ሳንቶ ወደ ፕሪሚየር ሊጉ መጥተው እናስታውሳለን። እንዲያው ከቅርብ አመታት በፊት በስፐርስም የተባረሩ የተለቀቁ የነበሩ አሰልጣኝ አሁን ለአውሮፓ ቻምፒየንስ ሊግ የሚፋለም ቡድን ያ ድሮ የምናውቀው በታሪክ የምናውቀው ሁለት ጊዜ ፕሪሚየር ሊግ ቻምፒዮን ሁለት ጊዜ የአውሮፓ ቻምፒየንስ ሊግ ሻምፒዮን የነበረውን ፎረስ ለመመለስ ያለውን ይሄ ኦነርስ አምቢሽን ለመመለስ የኖቲንጋም ፎረስ አሰልጣኝ የተጉ ያሉበትን መንገድ ስንመለከት እጅግ በጣም በእያንዳንዱ የውድድር አመት ላይ በእያንዳንዱ ጨዋታዎች ላይ በእያንዳንዱ በየሳምንቱ ስንመለከታቸው የነበሩት ፉክክሮች ላይ የተለየ ድባብ የተለየ የእንግሊዝ ፕሪሚየር ሊግ የተመለከትን ይመስለኛል ና እስካሁን ድረስ አውሮፓ ቻምፒየንስ ሊግ ላይ የሚሳተፉ ቡድኖች ያለየንበት እንደነ ማንቸስተር ሲቲ እንደነ ማንቸስተር ዩናይትድ፣ ስፐርስ አይነት ቡድኖች ስንጠብቃቸው በነበርንበት ቦታ ላይ ያላገኘን ማንቸስተር ሲቲ ያ አራት ጊዜ በተከታታይ ሻምፒዮን የነበረው ቡድን ዘንድሮ እንዲሁ ለአምስተኛ ጊዜ ሻምፒዮን ይሆናል ብለን ስንጠብቅ በዛ ቦታ በዛ ቦታ ላይ ያላገኘንበት ዘጠኝ ጊዜ የፕሪሚየር ሊግ ተሸናፊ ሆኖ የውድድር ዓመቱን ለማጠናቀቅ የተቃረበበት ማንቸስተር ሲቲ ዩናይትድ ዩናይትድ ነው፣ ምንም ማለት አይቻለም። ስለ ማንችስተር ዩናይትድ እና ብዙ አነጋጋሪ ነገሮችን የተመለከትንበት የውድድር ዓመት ነበረ። አራት ሶስት ሲባል ተአምር አለ፣ እሱ በቃ የሚታወቅ ነው። ግን ጭማሪ ሰዓትን ሁሌ የሚጠራብን እስራኤል ነው። ገና ፕሌኦፍ ጨዋታ ላይ ከገባ ያው አራት ሶስት ካለ ጭማሪ ሰዓት አለ ብሎ ገና ሳይጀመር ጭማሪ ሰዓት የሚጠራ እንዳለው ደግሞ ይመጣል። ምስጋና ለእግዚአብሔር እንደው ግን አነሳን ጥሩ ዓመት ነው። ያልተገመቱ ነገሮች ወረቀት ላይ አይተናቸው አስበናቸው ፍጻሜያቸው ደግሞ ልዩ የተገላቢጦሽ ውጤት የተመዘገበባቸው በርካታ ጨዋታዎችን አይተናል፣ እስከ ሻምፒዮንስ ሊጉ የፍጻሜ የፔዤ እና የኢንተር ጨዋታ ድረስ። ግን እናንተ ካስተላለፋችኋቸው ሻምፒዮንስ ሊግ ላይ ነበራችሁ፣ በፕሪሚየር ሊጉ ነበራችሁ፣ በርካታ ጨዋታዎቹን በላሊጋ ሴሪያ ሄደናል። አንድ ጨዋታ ምረጡልኝ ስ አንድ ጨዋታ። አዎ ቀደም ሲል መስ እንዳለ ነው። አራት ሶስት ብዙ አስገራሚ አስገራሚ ጨዋታዎችን ሰርቷል። ትንሹ ትልቁን ሲያሸንፍ ብዙ ጊዜ አይተናል። ያልተጠበቁ ውጤቶችን ተመልክተናል። ምናልባት ሁላችንም ሊያስማማን የሚችለው ብዬ ማስበው ያው ስቱዲዮ ውስጥም የነበረውን ስሜት በደንብ ስለማስታወሱ ሊያስማማናል ብዬ ማስበው የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ የኢንተር ሚላንና የባርሴሎና ጆሴፕ የሚይዛው ጨዋታ ነው። አለቀ በተባለበት ሰዓት ላይ እንግዲህ እሱ ብቻ ጨዋታ ብቻ ሳይሆን የእሱም ሕይወት አለቀ ተብሎለት የነበረው አቼርቢ እራሱ ጎል አስቆጥሮ እሱም በሕይወት መቆየቱ በራሱ ትልቅ ነገር፣ ትልቅ ተአምር የሆነ ሰው ሆነ። እሱም ቆይቶ እኛን ተአምር አሳይቶናል። አራት ለሶስት ያለቀው ጨዋታ ምናልባት በጣም በጣም የሚያስማማን ጨዋታ ነው። ከምንም በላይ ግን ምናልባት ዘንድሮ ቢለካ ወይም ስታስቲክስ ቢሰራ አራሱ ሶስት አብዛኛውን ያስተላለፈው ጨዋታ የሊቨርፑልን ጨዋታ ነው ብሎ መናገር ይቻላል። ብዙ ጨዋታ ያስተላለፍ ነው የሊቨርፑል ነው እና ሊቨርፑል ደጋፊዎች ደግሞ ቴክስት ሲያደርጉ እናያለን በብስራት ኦፊሻል ፌስቡክ ላይ እንዲሁ በግልም በሚደረጉበት እጁን ይዘን ነው ለዋንጫ ያመጣ ሊቨርፑል ከሚመጡት አስተያየቶች ምና ሻምፒዮኖች ናቸው። መሀል ላይ ጠልተው ነበር የሊቨርፑል ደጋፊዎች እናንተ አትግቡ እስከ ማለት ደረሰው። ፔዥ የጣለው ሰሞኑን ምንም ያነሳውበት ምክንያት ምናልባት ከሰራ ናቸው። ሌላው በጣም ምርጥ ጨዋታ መካከል አንደኛው መርሲ ሳይድ ደርቢ ነው። በጣም የማይረሳ ታርካውስኪ ዘጠና አራተኛው ደቂቃ ጎል አስቆጥሮ አንድ ለ አንድ የተጠናቀቀው ጨዋታ ምናልባት በጣም ምርጥ ከነበሩ ጨዋታዎች መካከል አንዱ ነበረ። እንደ ክሮ ግን ምናልባት ከውድድሩ ክብደትም አንጻር ከተነበረው የጎል ብዛትም ከነበረው ኳሊቲ አንጻር ግን የአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ ጨዋታ፣ አለም በሙሉ እውነት ነው የተመለከተውና የታዘበው ጨዋታ ነው። ዜዴ የሚገርመው ሲዘኑን ስንጀምር መሰለኝ ፕሪሚየር ሊግ ዘንድሮ የ2024/25 አርብ ቀን ምሽት ነበር የተጀመረው ፉላም ከማንቸስተር ዩናይትድ እኛ ነበር የጀመር ነው ሲዘኑን። ከዛ በኋላ አመቱን የሚዘጋው ቅዳሜ ነው፣ የአውሮፓ ሻምፒዮንስ ሊግ ቅዳሜ፣ የመደበኛ የውድድር አመቱ ይዘጋል በሻምፒዮንስ ሊግ ፋይናል። እንደ ከፈትን እንዘገዋለን እና በእነዚህ ሁሉ ጨዋታዎች በጣም የሚገራርሙ ቅዳሜ ያስተላልፍተናል። የከፈትነውን ዘግተን ነው ምንወጠዋል እና ከጨዋታዎች እውነት ነው፣ ትክክል ነው። ከጨዋታዎች ጋር በተያያዘ ብዙ አሉ። አሁን ለምሳሌ ኒውካስልን ከሰባ አንድ አመት በኋላ ከዋንጫ ጋር ያገናኘውን የካራባ ዋንጫ ፍጻሜ ሰርተናል። ሊቨርፑልና ፔዥ ያደረጉት ሊቨርፑል ከውድድር ውጭ የሆነበት ጨዋታ እጅግ በጣም የሚገርም ጨዋታ ነበረ። ሌላው እጅግ በጣም ያልጠበቅ ነው የስቱዲዮ ቫይቦ የተለየበት ጨዋታ አርሰናልና ሪያል ማድሪድ አርሰናል በሜዳው ማድሪድን ሶስት ለባዶ ያሸነፈበት እጅግ በጣም እዚህ ብቻ ሳይሆን የከተማው ድባብ በሙሉ የተቀየረበት ጨዋታ ነበር። እሱን ሰርተናል። ግን በትክክል በትክክል በጣም ከተማው ድባብ የሚገርም ጨዋታ ነበር። ግን እንደዛም ሆነ እስሩ እንዳለው የዘንድሮ የውድድር አመት አይደለም። ምናልባት እግር ኳስን በመመልከት ዘመናችን ብዙዎቻችን ሀያ ዓመት ወይም ከሀያ ዓመት በላይ ኳስን የተመለከተ ሰው ነው ዚጋር ያለውና እግር ኳስን በማየት ዘመናችን፣ ምናልባት በዚህ ጨዋታ ላይ ይሄ የባርሴሎና ና የኢንተር ሚላን ጨዋታ ላይ ዘውዱ የኢንተር ሚላን ደጋፊ ነው እንደ ደጋፊ የሆነ ደግሞ በዛ ያ ድራማቲክ የሆነ ጨዋታ ላይ ፍራንቸስኮ አቸርቢ ጎሉን ሲያስቆጥር በዛ በሽርፍራፊ ደቂቃ ላይ የሚኖርህን ስሜት አስበው። ከኔ ጎን ብዙ ጊዜ የሚቀመጠው እና ያ ጎል ሲያስቆጥር አቸርቢ ዘውዱ ራሱን አያውቅም። በቃ ማሊያውን አውልቆ እዚህ ጋር አልተነቀሰም እንጂ አልተነቀሰም አቸርቢ ነው የሆነው እዚህ ጋር ግባ ግባ ግባ። አይ ዶንት ኖ እኔ እኔ እንትን ላይ ስቱዲዮ በማይክ ለአድማጮች ደርሶ እንደሆነ አላውቅም ስሜታዊ ነበር የሆነው። በቃ በጣም የተለየ ስሜት ነበር ውስጥ የገባውና ዘውድ ቀደም ብሎ ይሄ ፒሬሊ የኢንተር ሚላን የማሊያ ስፖንሰር ጎማው ከነበረ ጀምሮ መቼ ነው? 1995 ነው ጀምሮ ከዛ ጀምሮ እና ሰማያዊው የኢንተር ማሊያ ደረት ላይ ፒሬሊ ነበር። ወዲያው ግን እሱ ማስታወቂያ ከ23 አመት በላይ ነው እንዲታወቅ ነው ወዲያውኑ ያደረገው ያደረገው ነገር እንደ ነው ሞቢል የሚባል ደሞ ፔጋሰስ ይባል ይሄ በራሪ ፈረስ ነው እንግሊዝኛው ፔጋሰስ ግን የሚበር ፈረስ የለም። ግን ያው ለማስታወቂያ የምትጠቀምበት አለ ሞቢል ሲያስተላልፍ ምናምን አላት። አጂፕ ሴሪየር፣ በነገራችን ላይ ሞቢል ደግሞ እሳት የሚተፋ ይሄ ስድስት ቅልጥም ያለው ነገር ነው። እንደም ዘፈኑን እናስታውሳለን ናይብሊ በካም ላይ አብሮ የሚሄድበት እንደነበረ ስታው ነው። ከዛ በተጨማሪ ሞቢልን መ ማንተመረም ታስታውሰዋለህ። እና ያኔ ብቸኛው ኢትዮጵያ ውስጥ በነበረው ብቸኛው ቴሌቪዥን ሞቢል ነበር 1994ቱን የዓለም ዋንጫ የአሜሪካውን ያስተላለፍልን ሞቪል ደልቫክ ሱፐር እያለ ነበር ደጋግሞ የሚናገራት የነበረውና፣ አንረሳውም ያችን አጋጣሚ እና እሱ ያው ሀያ አመት ስለሆነ እንዲሁምም በሞዛይኮች ላይ ሀብትሺ እና ዘላለም ያደታ ላይ አይቼ ነበር። በቃ መጣ እዚህ። እኔ አሁን 98 የዓለም ዋንጫን አይቻለሁኝ፣ አስታውሳለሁ፣ በጭላንጭል አስታውሳለሁ። ያኔ ነው ሮናልዶ ኢንተር ሚላን፣ ያኔ ነው ኳስ የሚወደድኩት የኢንተር ሚላን ዘጠናንም አይቻሉ ይላል እና በግድ ካላየ ነው ወይም ትለኝ ለዋለ ዘጠና አራት እኮ አሜሪካ የተካሄደ እንዲያውም ዘውዱ ከኢንተር ሚላን ጋር ብዙ ጊዜ ምን ይለኛል መሰለ መስ ያንን ታስታውሰዋለ ከ98 እስከ 2002 የነበረው ኢንተር ሚላን እነ ክርስቲያን ቬሪ፣ ሮናልዶ ትልቁ፣ አልቫሮ ሪኮባ እና አድሪያን ሙቱ ዛሞራኑ ያንን የመሰለ የአጥቂ ስብስብ የያዘ ኢንተር ሚላን እንዴት ነው ዋንጫ ያልበላው ብሎ ሁሉ ጊዜ ይሞግተናል። በዛን ጊዜ ላይ የነ የነ ሮማ የነ ላዚዮ የበላይነት የነበረበት ነ ጁቬ የበላይነት የነበረበት ነበርና ከዛን ጊዜ ጀምሮ ይሄንን ጨዋታ ኢንተር ሚላን ያቺ አቸርቢ ጎል ዘውዱ እዚህ ስቱዲዮስ ሆኖ ነው ያ ቅድም ያነሳነው ፒሬሊ የሚለው ማሊያ ለብሶ በማህበራዊ ሚዲያው ላይ ለብሶ በማህበራዊ ሚዲያው ላይ አውጣው ግባ ግባ አውጣው ባትሪ ፋብሪካው ነው አልጎሞ ገብተህ አውጣው ገብተህ አውጣው ገብተህ አውጣው ብሎ ነው ይለጠፈው ስሜት የተለየ ነበር በዛ ጨዋታ ላይ አይ ደስ ይላል እውነት ለመናገር ቅድምም ያነሳችሁት ነበር እግር ኳስን ለተከታተለ ሰው እንደዚህ አይነት የአውሮፓ ሻምፒዮንስ ሊግ ሴሚፋይናል ጨዋታ አይተንም አናቅም አንድ ባርሳ ባርሳ ነው የባርሴሎናን ክብደት የመጣበትን ሂደት ወጣቶቹ እየሰሩ ያለውን ተአምር አይተህ እነ ሚኪቴሪያን በ35 ዓመታቸው ደግሞ በኢንተር ማሊያ ቆመው ስታይ ይመጣጠናል ወይ ግን የሆነው ልዩ ነበር አብራችሁን ስላላችሁ ከልብ እናመስግን ሰዓታችን በጣም ስለተገፋ ነው በጣም ስለተገፋ ነው 11 ተጫዋቾቹ መርጠን መሄድ እንችላለን ከእንግሊዝ ፕሪሚየር ሊግ 15 ተጫዋቾች በትክክል እሺ፣ መሲ አጥራ አጥራ አጥራ አጥራ ያደርግ እንለፋ ማት ሲልስ ነው ግብ ጠባቂ ያደርግ ነው። ያው ከራይ ብዙዎቹ አድማጮ ቻንስ ተወታል ማብራራት አይስፈልጉ የፎረስታ ግብ ጠባቂ ነው። ምክንያቱም እሱን ይመረጥንበት የአርሰናል ራያ አጥቂ ቡድን ዶሚኔት የሚያደርግ ቡድን ኦቨር እና ምንድን ነው? ማንኛውም ቡድን አርሰናልን ሲገጥም ወይ ደግሞ ትልቅ ቡድኖችን ሲገጥም ሊያፈግፍግ ነው የሚጫወተው። አርሰናልና ሌሎች እነ ሲቲ አይነት ቡድኖች ሊያጠቁ ነው የሚወጡትና ይሄ ራሱ አድቫንቴጅ ነው። ፎረስት የሚከላከል ቡድን ነው። ቤዚካሊ ጨዋታውን ሲጀምር ፊሽካው ሲነፋ ፎረስት የሚያፈግፍግ፣ ያኛው ቡድን የሚያጠቃው አይነት ቡድን ነው። ናቹራሊ ማለት ነው። ስለዚህ የፎረስት ተከላካይ መስመር ና የፎረስት ግብ ጠባቂ ከሌሎቹ በበለጠ ይሞከርበታል ይጠቃል። እና ያንን ተቋቁሞ እዚህ የደረሰው ማትሴልስ ግብ ጠባቂያችን ነው። ፎርሜሽናችን 343 ነው፣ በትክክል ገለበጥ ነው። ነ ሶስት ሴንተርባክ አለን። ቨርጂል ቫንዳይክ መሪ የ201819 ፐርፎርማንሱን እየደገመ ያለ ሲዝን እግር ኳስን በሬዲዮ ክሮች በሙሉ ሴንተር ባክ አንድም ያልዘለሉት ተጫዋች ይሄንን ቨርጂል ቫንዳይክ ሊቨርፑል በትክክል የ2018 19ን የውድድር ዓመት ድንቁን ፐርፎርማንስ ነው እየደገመ የነበረው በዚህ የውድድር ዓመት። በጣም አመር መሪነቱ ፊዚካል ነው። በጣም ኢንተሊጀንት ነው። በጣም የሚገርም ነው። ከሱ ጎን ጋብርኤል ማጋሌሻ አለ። የጎል አስተዋጽኦ ጭምር ያለው እጅግ በጣም ሶሊድ የሆነ የተከላካይ ስፍራ ተጫዋች ነው። ከሱ ደግሞ ጎን ሌላኛው ሶስተኛው ሴንተር ባክ ሙሪሎ ነው። ከኖቲንግሃም ፎረስት እጅግ በጣም የሚገርም የግራ እግር ተጫዋች ነው። ምናልባት በቀጣዮች ሁለት ዓመታት የምጠብቀው የምንጠብቀው እንደ ክሩ፣ ሪያል ማድሪድ፣ ሲቲ፣ ባርሴሎና አይነት ቡድኖች ላይ የሚጠበቅ ኳስ በእግሩ መጫወት የሚችል ፊዚካሊ በጣም ጠንካራ የሆነ እንደ ቁመቱ ሳይሆን እንደ ፋቢዮ ካናቫሮ የአየር ላይ ኳሶችንም የሚያሸንፍ አጭር መሆኑ በትክክል እና ከእነሱ ፊት ሁለቱ ዊንግ ባኮች ግራ እናቀኛሉት ያው ዋላው አስተማማኝ ስለሆነ ማጥቃቱ ላይ በጣም የሚያተኩሩ እንዲሆኑ ፈለግን፣ ና ዊንግ ባኮቹን በቀኝ በኩል ትሬንት አሌክሳንደር አርኖልድ ና ያደረግ ነው። በግራ በኩል ሜሎስ ኬርኬዝ ና ያደረግ ነው። ሜሎስ ኬርኬዝ ጋር ብዙ አማራጮች ነበሩ። አይንት ኑሪ ነበረ፣ ሮቢንሰን ነበረ፣ ከፉላም ብዙ አማራጮች ነበሩ። ግን አንድ አመቱ ነው። በጣም ፕሮስፔክት ነው። ከፊቱ በጣም ብዙ ወርቃማ ጊዜያት አሉ። ሮቢንሰንን ባለፈው አመት ቡድናቸው ስላካተት ነው ከፍላም ይበቀዋል፣ ብለናል። መሀል ላይ ሁለቱ ጠንካራ ተጣማሪዎቹ የአማካይ ክፍሉን ሽልድ የሚያደርጉት ሞሰስ ካይሴዶ ና ራያን ግራቨንበህ ናቸው። ሁለቱም ከኳስ ጋርም ከኳስ ውጭም መልሶ ማጥቃትን ማቋረጥ እንዲሁም ደግሞ ቢውልዳፕን ማስቀጠል ላይ የተካኑ ጨዋታን ማንበብ የሚችሉ እጅግ በጣም ድንቅ ሲዝን ያሳልፉ ተጫዋቾች ናቸው። ደም ከአይስ ሄዶ በቼልሲ መዋዠቅ የተደበቀ ኮከብ ነው ብለን እናምናለን እኛ እዚህ። እና ስለዚህ አራቱን መሀል ላይ ካነሳን ወደፊተኛው ክፍል በቀጥታ እናምራ። ከቀኝ በኩል እንጀምር ሞሳላ የፕሪሚየር ሊጉ ብቻ ሳይሆን ምናልባት ስለ ባሎንዶር ልናነሳለት የሚገባ ዘንድሮ እጅግ በጣም የተለየ ሲዝን ያሳለፈ በትክክል ስለ ባሎንዶር በሚቀጥለው ጥቅምት ተለይ መስከረም ላይ ስለ ባሎንዶር ሲነሳ ስሙ መነሳት የሚገባው ተጫዋች ነው ብለን እናምናለን። አሌክዛንደር አይዛክ ዘንድሮ ሁሉንም ያሟላ ብዙዎች ከአኔልካ ጋር ብዙዎች ከቴሪ ሆንሪ ጋር እያወዳደሩት ያሉ እጅግ በጣም የበቃ የሚባል የፊት መስመር ተጫዋች ነው። ይህንን የሚመራው ከሱ በግራ በኩል ደግሞ አንቶኒ ሴሜኒዮን አካተነዋል። ከቦርን መዋዝ በኩል መከላከሉንም ማጥቃቱን የሚያግዝ በተለይ ደግሞ በሶስት ሴንተር ባክ ለሚጫወት ቡድን ባላንስ መሆን የሚችል ወደ ኋላ መመለስ የሚችል የማጥቃት ተሳትፎ ያል የማይደክም ዘጠና ደቂቃ መሮጥ የሚችል በጣም ብዙ ቦታዎችን ከቨር ማድረግ የሚችል ተጫዋች ነው። አንቶኒ ሴሜኒዮ በግራ በኩል እሱን አካተነዋል። ምናልባት ቤንች ላይ ዴቪድ ራይ አለ ሚሊንኮቪች አለ የፎረስቱ ተከላካይ ስፍራ ተጫዋች አይነት ኑሪ ቀደም ሲል ያነሳ ነው የወልቭስ ተጫዋች አለ። አማካይ ስፍራ ላይ እንደ እነ ዴክላር ራይስ፣ ሞርጋን ጊብስ ዋይት እና ቦሞ። ሞርጋን ጊብስ ዋይት ለኖቲንጋም ፎረስት ምናልባት ወደ ሲቲም የሚሄድ እድል አላቸው ከሚባሉ ተጫዋቾች መሀል አንዱ ነው እና ለካ ዲክላን ራይስ ማለት ዲክላን ራይስ ከፊት ዮሐነ ዊሳ ዲሞክራቲክ ሪፐብሊክ ኮንጎ ያልተወራለት የሚገርም ሲዝን ያሳለፈ። መሴ ዘንድሮ ቡድናቸው ውስጥ ደብል ዲጂት ጎል ያስቆጠሩ ሶስት ተጫዋቾች ያሏቸው ቡድኖች በአውሮፓ ፓሪስ ሴንጀርሜ ያው አቃለ እነ ባርኮላ ናቸው እነ ዴምቤሌ ናቸው፣ ከደብል ዲጂት ጎል ቢያስቆጥሩ አይገርምም። ከዛ ባርሳ ነው እነ ራፊኒያ ያማልና ሌቫንዶስኪ ደብል ዲጂት ከዛ ሶስተኛው ቡድን በሚገርም ሁኔታ ብሬንትፎርድ ነው። ዮሐን ዊሳ፣ እምቦሞ ና ሻይድ የሚሉት ልጅ የለም በግራ በኩል ሶስቱ ደብል ዲጂት ጎል ደርሷል። ና በፔዤ ና በባርሳ ደረጃ የሚገርም የፊት መስመር ያለው ቡድን ነው ብሬንትፎርድ። ገና ሲጀምር ቆሌን ነው የሚገፋው ነው የሚያደርገው ዳኛው አራት አምስት ሰከንድ ላይ እንቡሞ ለዊሳ ወይ ዊሳ ለእንቡሞ፣ በቃ ጥይት የሳተ ነው የሚመስለው። ድንብርብር ነው የሚወጣው በቃ ከዚያ በኋላ እና የአራት ሶስት ሶስት አሰልጣኝ የሚመርጣቸው ለናል ታገልን በአሰልጣኝ መስፍን፣ በሚገርም ሁኔታ ሁለቱም ኦቨራችይቨር ናቸው፣ ከተጠበቀው በላይ አሟልተው አሳክተዋል፣ እንደ ቡድናቸው አቅም ማለት ነው። እና ኑኖ ስፕሪቶ ሳንቶ እና አርነስሎት ግን እግር ኳስ ዞሮ ዞሮ የመጨረሻ ዋንጫ ነው። ለስሎት በጣም አሪፍ የመጨረሻ መጨረሻ ኬክ ከመቁረሳችን በፊት ያው እስራኤልን አሜሪካ ማገኛ ያለ ውሎ እዛው እንጨርሳለን። አንድ የመጨረሻ መጨረሻ ምን እናደርግ መሰላቸው። ደስ የሚል አመት አሳለፋችሁ፣ በእውቀት የዳበራችሁ፣ በስነ ምግባር የተዋጣላችሁ ፕሮግራም አድማጮቻችሁና ተመልካቾቻችሁን ይዛችሁ መቆየት የቻላችሁ ደግሞ የሚመኩባችሁ እስክትመጡ ድረስ የሚጓጉላችሁ ናችሁና ይህን ታማኝነት ይዛችሁ ላለፉት ዓመታት ከሄዳችኋል። ቀጣዩን የ2025/26ን አዲስ ዓመት ከ433 ምን እንጠብቅ? እንግዲህ ሁሉም ሰው ቀጣዩን ጥሩ ነገር ነው የሚያቀደው። እኛም እንደ 43 በቀጣይ ዓመት ከዚህ የተሻለ የተሻለ ነገር ይዘን ለመቅረብ ከጅማሮ እስከ ፍጻሜው አብረን ለመዝለቅ ተዘጋጅተናል። ከዛ ውጭ ግን በስተ መጨረሻ ካለን ሰዓት አንጻር መ ማመስገኑ ነው የሚሻለው እና አመቱ ሙሉ አብረውን የዘለቁትን ዳሽን ባንክና ዘመን የባህል ሕክምና ማዕከልን ከልብ ከልብ እናመሰግናለን። በእንግሊዝ ፕሪሚየር ሊግም፣ በአውሮፓ ሻምፒዮንስ ሊግ እስከ ፍጻሜው አብረውን የዘለቁትና ስፖንሰሮቻችን ዳሽን እና ዘመን የባህል ሕክምና ማዕከልን ከልብ ከልብ እናመሰግናለን ነው እኔም ሰዓት ላይ እንትን ያልኩት መ ብዙ እስሩ ያመሰግናቸዋሉ። አንተን በግል ልናመሰግን ደሞ እንፈልጋለን። እንደ አራት ሶስት ሶስትም እኔ ናየው ደግሞ እንደ ኢትዮ አዲስ ስፖርትም እጅግ በጣም እናመሰግናል። ኢትዮ አዲስ ስፖርት ሶስት አመቷን አልፋ አራተኛ አመቷ እዚች ላይ ይኸው ብዬ ዜድ ይሄ ኢትዮ አዲስ ስፖርት በእውነት ብዙ ይሄ ቢቢሲ ላይ ፊት ፍሮንት ፔጅ የሚታዩ ርዕሶች ሳይሆን ከመጋረጃ ጀርባ ያሉ ምርጥ ምርጥ ፕሮግራሞችን ምትወያዩበት እኛም የማናቃቸውን ነገሮች እንድንማር ያደረገ ነው። እኔ በዚህ እንዲሁም በጣም ደስተኝ። እንኳን አነሳችሁት። በዚህ በጣም ደስተኛ። እንደውም ካነሳ ይቀር መ ዘንድሮ ሬክሳ የሚባለው ቡድን ከሊግ ዋን ከእንግዲህ ወደ ሻምፒዮንሺፕ ሲያድግ የእንኳን ደስ አላቸው ቴክስት ለእኛ ነበር የሚደርሰው። እንኳን ደስ አላቸው ቴክስት እና ምክንያቱም ይሄ ቡድን ገና ሊግ ከኔሽንስ ሊግ ከአማተር ከሴሚ አማተር ሊግ ወደ ሊግ ቱ ፕሪምየር ሊግ ወደ አራተኛ ወርከን ሲያድግ ፕሮግራም ሰርተን ነበር የአሜሪካ የሆሊዉድ አክተሮች እነ ራያን ሬኖልድ እና ማኬሌኒ ገዝተውታል የገዙት ደግሞ ትናንትና ወደ ፕሪሚየር ሊጉ ያደገው ሰንደርላንድ ሰንደርላንድ ቲል አይዳ የሚል ዶክመንተሪ አዩ ና አሀ እግር ኳስ ላይ እንደዚህ አይነት ፓሽን አለ እንደ የሚል ነገር አይተው በቃ ታሪካዊ ቡድን እንግዛ ሬክሳም ባለማች ምናልባት በእድሜው ሶስተኛው ነው እድሜው በመመስረት ገዙት ያኔ ቡድኑ ለተጫዋቾች የሚከፍለው ደሞዝ የሌለው ቡድን ነበር። በሶስት አመት ሶስት ፕሮሞሽን አደረጋ ሊግቱ ገባ ሊግ ዋን ገባ አሁን ሻምፒዮንሺፕ ገባና ልክ ሻምፒዮንሺፕ የገባለት ቴክስቶቹ እንኳን ደስ አላችሁ የሚል ነው ወደ ወደየውም ዘንድሮ ደግሞ ፓሪስ ኤፍሲ የሚባል ቡድን አነሳል ፓሪስ ደርቤ የላትም። መሴ ሁሉም የአውሮፓ ትልቅ ከተሞች ደርቤ አላቸው። ፓሪስ ግን ደርቤ የላትም። ፓሪስ ሴንት ጀርሜን ነው። ፓሪሳውያን ከተወሰኑ አልትራሶቻቸው በስተቀር የእኛ ቡድን ነው ብለው አያምኑም። ኳታር ነው የሚወክለው ከፓሪስ ይልቅ ብለው ያምናሉ እና ይህንን ከሚያምኑት ሰዎች አንዱ በርናንድ አርኖልት የሚባሉት ግለሰብ ናቸው። ይሄ የቲፋኒ የዲዮር የውድ የቅንጦት ሽቶዎች ማ አምራች እና የዓለማችን ቁጥር አራት ቢሊየነር ናቸው። ቁጥር አራት ቢሊየነር ናቸው እና ከነ ቢል ጌትስ ቀጥለው ማለት ና ፓሪስን ገዙት መሴ የተወሰነ ጊዜ ያደርጉ እና የርገን ክሎፕ ያግዟቸዋል። ሬድቡልም አለ ተጋገዙ እና ፓሪስ የሚባለው ቡድንም ሊግ ቱ ላይ ፕሮሞት አደረገ እና በሚቀጣይ ውድድር አመትም የፍሬንች ሊግ አን ስናይ ደርቢ አለ እና ልክ ፓሪስም ሲያልፍ ጸሎታችሁ ደርሰዋል የሚል ነገር ይደርሰናል። እና እንደዚህ አይነት ጊዜዎችን ኢንጆይ እንድናደርግ ይህንን መድረክ ይሰጠን አንተነህ መሴ በጣም ነው የምናመሰግነው። በቀጣይ ውድድር አመት ከአራት ሶስት ሶስት ጋር አዳዲስ የፕሮግራም ፎርማቶች በተለይ ፕሪማች ላይ ከትንታኔ ጎን ለጎን ሰፊ ሰዓት ስለሚሆን ብዙ ጊዜ ያለን ከፕሮዳክሽን ጋር የተገናኙ የፕሪማች ፕሮግራሞችንም እየሰራን የመምጣት እቅድ አለን። በኢትዮ አዲስ ስፖርትም ሰአት የምርጫ ቅስቀሳ የሚባለው የምርጫ ቅስቀሳ ነው የሚባለው እንሰጣለን አስበናል። እውነት ለመናገር ያቀረባችሁትንም ጥያቄ አይቻለሁ፣ ተመካክረናል። ዜዲም ተመላልሰል እስራኤልም እንሰጣለን እንሰጣ ይህን ሰዓት እናሟላለን ቢኮዝ። ለመስጠት ይሄ እንደው እንትን ለማለት ብቻ ሳይሆን የሚያስተምር ፕሮግራምም ስለምታቀርቡ በእውቀትም አንድ ስቴፕ ከፍ ብላችሁ ብቅ ስለምትሉ እኛ ይህንን ነገር ደግሞ እናሟላለን። እንሰነባበት፣ ኬካችንን በመቁረስ ኬካችንን እንቆርሳለን። አብረን እዚህ አንድ ላይ እንሰበሰባለን ለ2024 የፕሪሚየር ሊግ ዓመት መጠናቀቁን ኬካችንን እንቆርሳለን። ደግሞም በ2025/26 እንደገና ተመልሰን መልካም ፕሮግራም እንዲሆን እየተመኘን በዚሁ እናጠቃልላለን። አራት ሶስት ሶስቶች ነበሩ እስራኤል ደርቤ፣ እንደዚሁም ደግሞ ዘውዱ በሬሳ፣ ኢዮብ ዳዲና ባንቻየው አበራ አራት ሶስት ሶስትን ወክለው በዚህ ስቱዲዮ ታድመው ነበረ። 2025ን በሚገባ ተወጥተው ደስ የሚል ቆይታን አድርገው እጅግ ያማረ ዓመትን አሳልፈናል። 2026 በፍቅር በሰላም በጤና ከዚህ በተሻለ መልኩ ወደ አድማጭ ተመልካቾቻችን የምንደርስበትን እንሆናለን ብለው ቃል አስገብተናል። ኬክ አስቆርሰናል። ሻምፒዮኖቹን እንሸኛለን።